ገንዘብ የምታገኙባቸውን ሁለት ጠቃሚ አፖችን ልነግራችን ነው። ጤና ይስጥልን ተካለኝ ነኝ ከፍካሪ ሚዲያ። ባለፈው ቃል ገብቼላችሁ ነበረ ሁለት ጠቃሚ አፖችን ወይም ሳይቶችን በየሳምንቱ እንደ ምረቃት አቀርብላችኋለሁ። ሁልጊዜ ጊዜ ማስፈራሪያ ወይም ስለ ስካመር ስለ ጎጂ ሳይቶችና የሚጎዱንን አፖችን በተመለከተ ብዙ ተነጋግረናል። አሁን ግን ከዚህ በኋላ አቀርብላችሁ ገንዘብ የምታገኙባቸውን ፓሲቭ ኢንካም ጀነሬት የሚደረግባቸውን ጠቃሚ አፖቹን እንደምርቃት እነግራለሁ ማለት ነው። ፕሮሚስ፣ ቃል እገባላችኋለሁ። በጣም ቬሪፋይ የተደረጉ ሌጂትሜት ሳይቶች ነው የምጠቅማችሁ። እኔ አረጋግጬ አጥንቼ ትክክለኛ መሆናቸውን ያረጋገጥኩት እኔም ደግሞ እራሴ የምጠቀማቸውን አፖቹን እጠቁማችኋለሁ። ከኒቀር ከሆናቸው በየሳምንቱ እንደዚህ አይነት ነገር ጠቃሚ መረጃዎች እንደምታገኙ ተስፋ አድርጋለሁ። በነገራችሁ ላይ አንደር እስቲሜት አድርጉኝ። ነግሬያችኋለሁ፣ ከዚህ በፊት ከዓመት በፊት በተደጋጋሚ ስለ ስካመሮች ሳወራ ስጮህ ነበረ። ወደኋላ ዞር ብላችሁ ማየት ትችላላችሁ። አፕሎድ ያደረኳቸው ቪዲዮዎችን፣ የጻፏቸው ነገሮችን፣ የራሴን ተሞክሮችን፣ የገጠመኝ ነገሮችን ብዙ በምሳሌ አስደግፌ አቅርቤ ነበረ። ታስታውሳላችሁ። ዛሬ ፋና ይዞ የወጣውን ሊንክ አይታችኋል። ቲክቶክ ላይም ፌስቡክም በዩቱብ ላይ አጋርቻለሁ። የፋናን ምክር ማለት ነው ማስጠንቀቂያዎች፣ ባንኮች፣ የተለያዩ ዋሌቶች ምዝበራ የሚፈጸምባቸው እጅግ አደገኛ ሊንኮች በቴሌግራም ላይ እየተዘዋወሩ መሆኑን አሳይቷችኋል ማለት ነው። እኔ ደጋግሜ ጩህ ያለው ስለዚህ ልታጨበጭቡልኝ ይገባለ። አድናቆት፣ አድናቆት፣ ሞራል፣ ሞራል። ያው መቼስ እናንተ ባታከለጳቅሱኝ ራሴ በራሴ ላንቆለጳጵስ ብዬ ነው እንጂ ሞራል እንኳን የሚሰጠኝ ባይኖር ሞራል ራሴ ኒይስ ሁን። ከዚህ በኋላ ደግሞ የምነግራቸው ጠቃሚ አፖችን ፓሲቭ ኢንከም የምታገኙባቸው ማለት ነው ፓሲቭ ኢንካም ማለት ምንድን ነው? ምናልባት ብትሉ ፓሲቭ ኢንካም ማለት ሳትግሩ ሳትጥሩ ሳትነወርዱ ሳትወጡ ሳለፉ ማለት ነው። እንዲላል ሰዎች አንዳንዴ ያው ኢንካም ያስፈልጋል አይደለ? የሆነ ነገር ማግኘት እንፈልጋለን። ያኔ ኢንቨስትመንት ይጠይቃል። ንግድ ከሆነ ኢንቨስትመንት ይጠይቃል፣ ሳንቲም ይጠይቃል፣ የሆነ ነገር ይጠይቃል። ነገር ግን ጊዜያቸውና ጥቂት ማንበብና መጻፍ ወይም በተለይ እንግሊዝኛ ማንበብና መጻፍ መረዳት የምትችሉ ግን ኢዚሊ መስራት የምትችሉትን ኢንካም የምታገኙባቸው መንገዶች እንጠቁማለን ማለት ነው። በጣም በርካታ ፓሲቭ ኢንካም የምናገኝባቸው መንገዶች አሉ። ኦንላይን ገንዘብ የምንሰራባቸው ማለት ነው። ፓሲቭ ኢንካም ማለት ኢንቨስትመንት ያስፈልጋችሁ ኢኒሻል ገንዘብ ካፒታል ኢንቨስት ሳታደርጉ ጥቅም የምታገኙባቸውን ማለት ነው። የተለያዩ መንገዶች አላቸው ማለት ነው። የፓሲቭ ኢንካም ያላችሁት በ ብዙ ፓሲቭ ኢንካም ስንል ብዙ ሳትልፉ ሰዎች አለው አይደለ ግረው ጥረው ወጥተው ወርደው ነደው በርደው የሚያገኙት አለ አይደለ፣ እሱ ኢንቨስትመንት ነው የምንለው፣ ኢንቨስት አድርጎ የሚገኝ ነው። ነገር ግን የሆነች ነገር አድርገ ዝም ብለ የሆነ ነገር በማድረግ ብቻ ሳትለፋ ምንም አይነት ኮንትሪቢሽን ሳይኖር የምታገኘው ገቢ ማለት ነው። በእርግጥ ኮንትሪቢዩት የምታደርገውን ነገር ታይም ነው፣ የሆነ ነገር ኢንቨስት የምታደርግበት አለ ማለት ነው። ይህን እነዚህ ፓሲቭ ኢንካሞች በጣም ብዙ ገንዘብ አይደለም የሚገኝባቸው ባይዘወይ። በጣም ጥቃቅን ዶላሮችን በሳንቲም ቤት ነው የሚከፍሏችሁ እና ሳንቲም ቤት በጣም ሽራፊ ሳንቲሞች የዶላር ሳንቲሞችን እኛ የብር አይደለም የዶላር ሳንቲሞችን ነው፣ ወይም ደግሞ አንዳንዶች በፖይንት አንዳንዱ ደግሞ ጊፍት ካርድ ይሰጧችኋል እና እነዚህ በመሰብሰብ ብዙ በቆያቸው ቁጥር የምታገኙት ኢርን የምታደርጉት ብዙ አለ ማለት ነው። ማይክሮ እንትኖች አክቲቪቲዎች ይኖራሉ። በጣም ጥቃቅን አክቲቪቲዎች፣ እነዛን ፐርፎርም በምታደርጉበት ጊዜ የምታገኙት ኢንካም አለ ማለት ነው። ለጂትሜት ናቸው። ለጂትሜት ሳይቶች በነገራችሁ ላይ ትንሽ ነው የምታገኛቸው። አሁን እነዚህ ማጭበርበሪያ ሳይቶች ግን በሆነ ነገር አድርገ በሰከንድ ውስጥ ማአት ሺ ዶላር ማአት ሚሊዮን ራም ይሄ ፌክ ነው ፌክ ነው። ተርስሚ ማይክሮ ጆቦቹን ኦፖርቹኒቲ የሚሰጧቸው የሆኑ ትንሽ ፐርፎርም የምታደርጓቸው ለተለያዩ ነገሮች ግብአት የሚሆኑ ነገሮችን በምትሰሩበት ጊዜ የሚሰጧቸው ሳንቲም ትንንሽ ሳንቲሞች አሉ። ሲጠቃቀሙ ግን ሪል ማኒ ነው። በተለያዩ ወደ ዋሌት ዊዝሮ ማድረግ ትችላላችሁ ማለት ነው። ሜይ ቢ ፔፓል መክፈት ሊጠበቅባችሁ ይችላል፣ ይገባል። ፔፓል በእርግጥ በኢትዮጵያ አይሰራም፣ ግን ኢትዮጵያ ውስጥ ሆናችሁ ፔፓል እራሱ የምታደርጉበት ቀላ ዘዴዎች አሉ። እሱ መጠቀም እንችላለን። ያው ኖርማል የሆኑ ሲስተሞችን ማለት ነው ግን ሌሎች ኦፕሽኖች አሉ። ለምሳሌ ማስተር ካርድ መጠቀም እንችላለን፣ ቪዛ ካርድ የምንጠቀምባቸው እና ሌሎች ሲስተሞች ይኖራሉ። ቀጥታ የባንክ ትራንዛክሽን የሚደረግበት ወይም ዳይሬክት ዲፖዚት፣ በተለይ ዋየር ትራንስፈር የሚደረግበት ዌስተርን ዩኒየን፣ ሌሎች ኦፕሽኖች ይኖራሉ። ያ ባይኖር ራሱ ምንም ሀክ ማድረግ ወይም ማጭበርበር ሳይጠበቅብን የሆነ ነገር ለምሳሌ ኦንላይን ያበባሲካም ጀነሬት ያደረገው ነገር ገንዘቡን ውጭ ማድረግ ዊዝድሮው ማድረግ ቢያስፈልገን ጓደኞች የምናውቃቸው ዘመዶች ምናምን ዩኤስ ላይ ወይም ደግሞ ዩሮፕ ምናምን ካሉት ጋር ወደዚያ ትራንስፈር አደግና ና ትራንስፈር የተደረገውን እሱ ደግሞ ወደ በፎርማሊ በዌስተርን ዩኒየን ወይም በሌሎች አዋል አገልግሎት ገንዘቡ ወደ ሀገር ውስጥ የሚላክበት ሁኔታ መፍጠር ይቻላል ማለት ነው። እና ብዙ ሚሶች አሉ። አምቶ ኮንሰላ በዛ ጠቃሚ መረጃዎች ጋር ብቻ ሄዳለሁ። በነገራችሁ ላይ ከኔ ጋር ቆይታ ካደረጋቸው ብዙ ነገሮች እና አብረን እንሰራለን አንዱ ይህን ፕሮግራሞች ውስጥ አንደኛው ኢንካም የሚያስገኙ ጉዳዮች ላይ ሀሳቦችን ማቅረብ ነው እና እነዛን ሀሳቦችን ደግሞ አረስንተገል ጠቃሚ ነገሮች መረጃዎች ይገኛሉ ማለት ነው። መረጃ አይነቅም ነው የሚባለው። እና ይህን መረጃ የምትከታተሉ ይሁን። አሁን የምነግራቸው ሁለት አፖች በጣም ጠቃሚ አፖች ናቸው። ሌጅትሜት ናቸው። ባለፈው እንዴት ቬሪፋይ ማድረግ እንደምንችል ስንችል አሳቻችኋለው እስከም አድቫይዘር ላይ ቼክ ተደርጎ፣ ከዛ ሌሎቹ ሚኒስቶችም ደግሞ ሰዎች የተጠቀሙባቸውን ሌሎችም የተለያዩ ሚኒስቶችም ተጠቅመን ቬፋ ያደረግናቸውን ስልት ነው ነገራት ማለት ነው። አንደኛው የመጀመሪያው ጠቃሚ አፕ ሃኒ ጌይን የሚባል ነው። ሃኒ ጌይን ነው፣ እኔም አለኝ፣ አሳያችኋለው፣ አካውንቱን አሳያችኋለው። ስለዚህ ይህንን ላሳያችሁ ኮምፒውተር ላይ የጫንኩትን መስክሪን አጋርቼ ላሳያችሁ ነው። ኦራይት ኦኬ ችኛዋ ማለት ነው ያላችሁ። ችኛዋ ሃኒ ጌይን የምትል አለች። ችኛዋን ጭኝ ያለ ኮምፒውተር ላይ ስልክ ላይ መጫን ይቻላል። እናንተ እኔ ኮምፒውተር ላይ አለ። ስለዚህ መጀመሪያ ዳውንሎድ አድርጌ ያለው በዚህኛው አካውንቴ ከፈትኩት። እናንተ በጉግል ሳይማድረግ ትችላለች ወይም ደግሞ ራሱ እዚህ ጋር ሳይን አፕ አድርግ በሚለው እዚህ ጋር ኢሜይል ላይ ኢሜይላችሁን ትጽፋላችሁ ኢሜይላችሁን እዚህ ጋር ትሞላላችሁ ማለት ነው ኢሜይላችሁን ስትሞሉ የኔ ኦሬዲ በጉግል ስለከፈትኩ ቀድሞ እንትና አለ ማለት ነው ያውላችሁ ይሄ እዚህ ጋር ኢሜይላችሁን ፓስወርድ እንትና አላችሁት ሳይን አፕ ኢሜይል ኦፕሽን ይመጣል ለመጀመሪያ ጊዜ ከሆነ ግን ከዚህ በፊት እኔ አደረኩት ስለሆነ ለኔ ኦሬዲ ተከፍቷል ማለት ነው እሺ ኦኬ ሶሪ ኦኬ ኦኬ፣ አንድ ላይ ማለት ነው። ሰም ሲል ኦኬ፣ ለምን ከስልክ ላሳያችሁ። እዚህኛው ላይ ከስልኬ ካስታርጌ፣ ስልኬ መጀመሪያ ላሳያችሁ፣ ስልክ ላይም አለ። ስለዚህ ስልኬን ካስታርጌ ሳሳያችኋለሁ ማለት ነው። እንዴት ስልኬን ቅድም የጀመርናት ሃኒ ጌይን ይችኛዋ ናት አፖዋ። ይችኛዋን ከፕሌይ ስቶር ቀጥታ ዳውንሎድ ማድረግ ትችላላችሁ። ወይም ሊንክ እኔ እዚህ ማስቀምጠው ሊንክ ይኖራል። ከዛ ሊንክ ቀጥታ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ እንዳደረጋችሁ ስልካችሁ ላይ ወይም ደግሞ ኮምፒውተራችሁ ላይ ኮምፒውተራችሁ ላይ ቢሆን ይመረጣል። ምክንያቱም ኮምፒውተራችሁ ሌላ ስራ እየሰራችሁ ኢንተርኔት መጠቀም ይሄኛው ኢንተርኔታችሁ ነው የምታከራዩት። ይዘ ወይ ኢንተርኔት ስታከራዩ ነው፣ ይሄ በሚሰበስበው ሜጋባይት መጠን ካልኩሌት ተደርጎ ወደ ፖይንት ይቀየራል። ከዚያ በኋላ ያ ወደ ገንዘብ ይቀየራል ማለት ነው። በወር አንዳንዴ በጣም ስትሮንግ የሆነ እንትን ካሽን ካላችሁ በመቶ የሚቆጠሩ ዶላሮች መስራት ይቻላል። ከዛ በታችም ሊሰራ ይችላል ማለት ነው። ዋናው የኮኔክሽኑ ሁኔታ ነው የሚወስነው እና ይሄንን ትጫናላችሁ ማለት ነው። ከዛ ሳይን አፕ ታደርጋላችሁ በቀላሉ። ይህም ፎር ኤግዛምፕል እዚህ ጋር ሳይን አውት አርጌ ላሳያችሁ እና እኔ በኮምፒውተር ላይ እንደገናም በዚህ በስልክ ላይ በሁለቱም ዲቫይስ ይጭኛለሁ፣ ግን አት ታይም በአንዱ ዲቫይስ ብቻ ነው መስራት የምችለው። አንድ ኢንተርኔት ላይ በአንድ አይፒ አድሬስ ብዙ መጫን ማን መጠቀም አይቻልም፣ ምክንያቱም ኦቨርክሮድድ ነው የሚለው ወይም ኦቨርዩዝድ ይላል። እንደዚሁም ደግሞ ቪፒኤን የምትጠቀሙ ከሆነ አይሰራላችሁም። ቪፒኤን የምትጠቀሙ ከሆነ ኖት ዩዘብል ይላል፣ መጠቀም አትችሉት ነው የሚላችሁ። በአንድ ዲቫይስ ደግሞ አንድ ኢንተርኔት ላይ ሁለትና ሶስት ከሆነ በዚህ መጠቀም አችሉ ኦቨር ዩዝድ ስለሚል አይቆጥርላችሁ ማለት ነው። ስለዚህ አንድ ዲቫይስ ላይ በአንድ ኢንተርኔት ወይም አንድ ዋይፋይ ላይ አንዱ ነው። ለምሳሌ በቃ ኮምፒውተር ላይ ቢሮ ኮምፒውተር ሊሆን ይችላል። ዝም ብለህ ትጭነው እና ኢንስቶል አድርገህ ሳይን አፕ አድርገህ የራስን አካውንትን ክሬት ካደረግክ በኋላ እርሳው። በቃ አንተ የራስን ስራ ትሰራለህ፣ እሱ ይሰበሰባል ማለት ነው። በሰበሰቡ መጠን ኢንተርኔትን በማከራየት ፓሲቭ ኢንከም ታገኛለ ማለት ነው። ስልኬ ባትሪ እየዘጋች ስለሆነ ዲቴይሉን ሌሎቹን ቀሪ ይሄንን ጭምር ቀጣይ ላይ አሳያቸኋለሁ። እንደ ሳምፕል ነው። ዲቴል አልነገርኳችሁም። ምን ያህል ስራ፣ እንዴት ሰራ የሚለው ነገር ፊሲ ላይ አሳያችኋለሁ። ባትሬ ቀይ ያበራብኝ ነው። እርግጠኛ ነኝ ተወዱታላችሁ። ሌሎቹንም ጠቃሚ መረጃዎቹን ይዤላችሁ ቀርባለሁ። ይሄኛውንም ሃኒ ጌይን እና ቶሎካን በተመለከተ ድጋሚ እመጣላችኋለሁ። ታንኪ፣ አመሰግናለሁ።